የሀሳብ ልዩነቶችና አለመግባባቶችን የምንፈታበት መንገድ የተሳሳተ በመሆኑ ብዙ ዋጋ እያስከፈለ ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። ኮሚሽኑ በአማራ ክልል ላስጀመረው አካታችና አሳታፊ አጀንዳ የማሰባሰብ ተግባር ውጤታማነት የሁሉም አካላት ተሳትፎ ወሳኝ መሆኑን ገልጸዋል። የዚህንንም ዜና ዝርዝር ጌታቸው ገደፎ ያቀርበዋል። የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል ባህር ዳር ከተማ አጀንዳ የማሰባሰብ ስራውን ጀምሯል። የሀሳብ ልዩነቶችና አለመግባባቶችን የምንፈታበት መንገድ ከምክክር ይልቅ የኃይል አማራጭ የሚጎላበት በመሆኑ ብዙ ዋጋ አስከፍሎናል ብለዋል የኢትዮጵያ ሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ። እንደ ሌሎቹ የኢትዮጵያ ህዝቦች ሁሉ የአማራ ክልል ህዝብም በኢትዮጵያ የሀገር ግንባታና ምስረታ ሂደት ከፍተኛ አስተዋጽኦ ያበረከተ ህዝብ ስለመሆኑም ነው ዋና ኮሚሽነሩ የገለጹት። በክልሉ በሚሊዮን የሚቆጠሩ ህጻናት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 ወቅታዊነት አጉልቶ የሚያሳይ ነው ተነጋግሮ ተመካክሮና ተደማምጦ መግባባት ላይ መድረስ አማራጭ የሌለው መንገድ መሆኑንም ነው ዋና ኮሚሽነሩ ያስገነዘቡት ኮሚሽኑ አሳታፊና አካታሽ በሆነ መንገድ የሀሳብ ልዩነቶችን በዘላቂነት ለመፍታት እየሰራ እንደሆነም ገልጸዋል ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተደማምጦና ተመካክሮ መግባባት ላይ መድረስ ምንም ሌላ አማራጭ የለውም ለመመካከርም ያልተግባባንባቸውን ጉዳዮች ስረ መሰረት መለየትና በአጀንዳዎች ላይ መግባባትን ይጠይቃል። ከዚህ ውጭ ያሉ አካሄዶች አሁንም ቅድም እንደተነገረው ለጊዜው ሁሉን ተሸናፊ ሌላውን አሸናፊ በማድረግ ጊዜያዊ መፍትሔ ያስገኙ እንደሆነ እንጂ ባሉብን ችግሮች የሚያላቅቁን አይደሉም። ለዚህም በክልሉ ያሉ ታጣቂ ወገኖቻችንን ጨምሮ ሁሉም ወገኖች እንዲሳተፉ ለማድረግ ያላሰለሰ ጥረት ሲያደርግ ቆይቷል። አሁንም እደግመዋለሁ። አሁንም ሁሉንም አሸናፊ ወደሚያደርገው የምክክር መድረክ ሁሉም ተሳታፊዎች የሃምኮ ለታጣቂዎች በድጋሚ አሁንም በድጋሚ ጥሪውን ያቀርባል። ተሳታፊዎቹ ሀሳባቸውን በግልጽነትና በነጻነት አቅርበው ውይይት እንዲደረግባቸው ማድረግ ያስፈልጋል ያሉት ደግሞ የኢትዮጵያ ሀገራዊ የምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ናቸው። ሕዝቡን ወክለው በሀገር አቀፍ ደረጃ ለሚደረገው ውይይት ሀሳባቸውን የሚያቀርቡ ጠንካራና አመኔታ ያላቸው ወኪሎችን መምረጥ እንደሚገባም አሳስበዋል። እዚህ መታችሁ በምትመካከሩበት ጊዜ አንደኛ ልንመካከርበት የሚገባቸው ጉዳዮች፣ ቅር ያሰኙን ጉዳዮች የአማራን ሕዝብ በዚህ መልክ ጎድተዋል የምትሏቸውን ጉዳዮች መነጋገር። ለዛም የመፍትሄ ሐሳብ መስጠት፣ ከዛ ደግሞ ይህንን ጉዳዮቻችሁን ያነሳቻችሁን ያነጋባችኋቸውን ነጥቦች በሚገባ ወክለውን ሊነጋገሩልን ይችላሉ፣ ጠንካሮች ናቸው፣ አመኔታ አላቸው የምትሏቸውን ሰዎች መርጣችሁ ትሰጡናላቸው። እነዛ ሰዎች በጠቅላላ በኢትዮጵያ ደረጃ በምናደርገው ምክክር ላይ ወክለዋችሁ ይገኛሉ ማለት ነው። በክልሉ ለሚደረገው ሀገራዊ የምክክር ሂደት መሳካት አስተዋጽኦ ላበረከቱ አካላት ኮሚሽኑ ምስጋና አቅርቧል።